በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ ብዙ ምሕረት፣ በጎነት፣ ፍቅርና ርኅራኄ ያለው አምላካችንና አባታችን በዘላለም ሀሳቡ የወደደን የወደዳችሁ ከሰማያት ወርዶ ከመቤታችን ከቅድስት ድንግል ማርያም ተወልዶ መስቀል ላይ በተሰቀለ ጊዜ እዳችንን ሲከፍል የዳንን የታደገን እዳ የተከፈለለት የዳነ ሕዝብ ያደረገን ያደረጋችሁ ብሩካን ሁላችሁ እንደምንቆያችሁ አብ ወልድ መንፈስ ቅዱስ ለዘላለም ቅዱስ ስሙ የተወደደ የተመሰገነ ይሁን። እግዚአብሔር ልጆች ትናንትና ማሳሰቢያ አስቀምጬ ነበር፣ በዚህ ጾም ለሰንበት ትምህርት ቤት በተለይ በገጠር ላሉት ሪሞት ቦታ ላሉት ስልክም ኢንተርኔትም በሌለበት ጫካ ውስጥ ለሚኖሩ ሰንበት ተማሪዎች መጽሐፍ ገዝተን እንላክላቸው ብለን ተነጋግረን ነበር። አጋጣሚ በአንድ ጉባኤ ላይ በነሱ ጉባኤ ያዘጋጁት ጉባኤ ላይ አንዳንድ ሳለች ከተማ ተገኝቼ ሰዎቹ ልጆቹን ሳዳምጥ የተረዳሁት መጻሕፍት ማግኘት ችግር እንዳለባቸው ነው። ስለዚህ ለመቶ ሁለት ሰንበት ትምህርት ቤት አስተማሪዎች ማለት ነው። ያው ሰንበት ቤት ውስጥ ትንሽ ማስተማር ለሚችሉ ልጆች ነው መጽሐፉ የሚገዛው። ሰንበት ቤቱ ቢሆንም እነሱ ግን እያነበቡ እዚያ አካባቢ ያለውን ሰው እንዲያስተምሩበት ማድረግ ነው። እንግዲህ የወላቸው እኛ በልጅነታችን ሰንበት ቤቱ ስንማር በዚህ መንገድ ነው ሰው እናስተምር የነበር ነው። ምንም ሌላ መንፈሳዊ እውቀት ምንጭ የለን። መጽሐፍት ትልቅ መጽሐፍቶች እንዳናገኝ፣ ክፍለ ሀገር ነው የኖር ነው። ኢንተርኔት የለም። እንዳሁኑ ዘመናዊ ዓለም አይደለም እና ስማ ጽድቅ ሀመር የማብረቅዱሳን ጋዜጦች የአባሽን ወዳ መጽሐፍ የንሳ ህይወት ሲመጣ፣ አሁን እኔ እንዳስተማሪ ምን ያህል ለማገልገል ምን ያህል ግባት እንደሆነኝ እኔ ነው የማውቀው። በቃ እንግዲህ ይህንን ስመለከት፣ እነዚህ ልጆች ማን ነው የሚያገለግላቸው? የስጋ ትምህርት ያስተምራሉ ማለት እኮ እኛ ተመልከት፣ መጻሕፍቶችን ካልሰጠናቸው የስጋ ትምህርት ነው ያስተምሯቸው። ያልገባቸው ሊያስተምሩ ይችላሉ። የሰው ነፍስ የሚመራ ሰው በጣም በኃላፊነት ሊሰራ ይገባ። ይህ መደገፍ ደግሞ የእኛ ክርስቲያን ኦርቶዶክሳውያን ቤተሰቦች ግዴታ ነው። ደስ ይላል ግን፣ በነገራችን ላይ ትናንት በተናገርኩት ማሳሰቢያ ወደ ለሰላሳ አራት ሰንበት ትምህርት ቤት የሚሆን ለእያንዳንዳቸው አስር አስር መጽሐፍ ሊገዛ የሚችል ስጦታ ሰጥታችሁናል። በጣም ደስ ይላል። በጣም እግዚአብሔር ይባርካችሁ። አሁን እንግዲህ ቢቀረን ደግሞ አለ እንደነገርናቸው ሰባ አካባቢ ለሚሆኑ ሰንበት ተማሪዎች ሰንበት ትምህርት ቤቶች ለሰንበት ተማሪዎች ሳይሆን ለሰንበት ትምህርት ቤቱ ነው የምንልከው ገጠር ውስጥ። ስለዚህ ይህንን ቅዱስ ስራ የምታውቁ የምትደግፉ አናግሩኝ። በተለይ በሰንበት ቤት ውስጥ አድጋችሁ ሰው ሆናችሁ የመጣችሁ ብዙ ምእመናን አላችሁ። ታውቃላችሁ ይሄ ነገር ምን እንደሆነ። እግዚአብሔር ይባርካችሁ። ሌሎቻችሁም እንደዚሁ በረከትን አገኙ። እግዚአብሔር ቤትን እንስራ። እግዚአብሔር ጸጋ ከእናንተ ጋር ይሁን። 0913 በስልኬ ነው በቴሌግራም ቫይበር፣ ዋትሳፕ ላይ ቦቲም ላይ መልዕክት ላስቀምጡልኝ ትችላላችሁ። እግዚአብሔር ባርካችሁ። እንግዲህ ዛሬ ረሱ ላይ እንዳያችሁት በእግዚአብሔር ፊት ለጸሎት ስንቆም ተኝተን ተጋድመን ምንጸሊ ሰዎች አለን። ካለ መጸለይ መጸለይ ይሻላል። ጸሎቱን ከመተው ተጋድሞ መጸለይ ይሻላል። ተኝቶ ጋደም ብሎ መጸለይ ይሻላል። ግን እውነት ለመናገር ደግሞ እንደ አንድ ቤተሰብ ስንነጋገር ተኝቶ መጸለይ ፈጽሞ እንደማይገባ እንድንመለከት ነው። መተኛት ሁለት አይነት ነው። አንደኛው አካላዊ መኝታ ነው። ተነስተን በንቃዶ ህሊና እጃችንን ዘርግተን ወይ ተመልከከን ወይ ፊታችንን ወደ ቅዱሳት ስላት አድርገን ወደ አምላካችን ስንጸልይ ወደ ጌታችን ኢየሱስ ክርስቶስ ወደ መስቀሉ አድርገን ያንን የመስቀሉን ጌታ እያሰብን በህሊናችን በመንፈስ ሆነን እጆቻችንን ዘርግተን መጸለይ መለማመድ አለብን። እግዚአብሔር ጌታ ነው። ኢየሱስ ጌታ ነው። ደግ ጥናት ይገባዋል፣ ክብር ይገባዋል፣ መወደድ ይገባዋል። እግዚአብሔር ልጆች እና እኛ እንኳን ለምንወዳቸው ሰዎች ቦታ አለን አይደል? ፍቅረኞቻችንን በጣም ጥሩ ቦታ ውስጥ እንጋብዛለን፣ የተለየ ጥንቃቄ እናደርጋለን። እናዳመጣችኋለን ተቀምጠን ለእነሱ ጥሩ ቋንቋ ተጠቅመን እናወራለን። እግዚአብሔር በዛ ልክ ደግሞ ሊከበር ይገባል። እና ምንም በቃ እንደው ምንም እንዳልሆን አድርገን አስበን ቀለል አድርገን በአካላዊ ሁኔታችን ጋደም ብለን መጸለይ ከዚህ በኋላ መቆም አለበት። እግዚአብሔር ልጆች ተነሱ፣ ትንሽ ደቂቃም ቢሆን ቆማችሁ ጸልዩ። እግዚአብሔርም ቃል ቤተክርስቲያን ዙል ጊዜ በቅዳሴው ተንሥኡ ለጸሎት ለጸሎት ተነሱ ምትለው ይሄ ነው። ንቁ፣ መንፈሳችሁ ይንቃ። እሳት በሆነው መለኮት ፊት ነው የምትቆሙት ማለቷ ነውና። ሁልጊዜም ቢሆን በዚህ መንፈስ ሆነን እግዚአብሔርን ማገልገል በፊቱ መቆም ይገባናል፣ ስንጸል ሁለተኛው፣ እንቅልፍ ነው። ያው የመንፈስ እንቅልፍ ነው። የመንፈስ እንቅልፍ የመንፈስ እንቅልፍ የሚሰማን ተጨንቀን ለመጸሌ ስንፈልግ ነው። ምን ልበለው? ዛሬ በምን ርዕስ ልጸልይ? እንዴት አድርጌ ልጸልይ? ርዕስ ከሌላችሁ ከአባታችሁ ጋር ለማውራት ርዕስ አያስፈልጋችሁ። ከምትወዷት እናታችሁ ጋር ለማውራት ርዕስ አልፈልጋችሁም። የልባችሁን ያወራኩት፣ የልብን ማውራት መልመድ ነው ጸሎቱ ስራ እንዳይሆንብን ባለፈውም ተነጋግረናል። ጸሎቱ ስራ እንዳይሆንብን ምን ልበለው ምናምን እያለን አደለም መጸለይ ያለብን። በጣም ብዙ የምንለው ነገር አለ እና ከእግዚአብሔር ጋር እንደ አባትና እንደ ልጅ ስለሆነ የምንገናኘው ወይም እንደ እናትና እንደ ልጅ ስለሆነ የምንገናኘው ምን ልበለው ከሚለው ማእሳቤ ወተን ሄዳለ ብ ጸሎት ምንም ሳትሉት በቃ ዝም ብላችሁ ሄዱ። ዝም ብላችሁ ቁሙና በስመ አብ ብላችሁ የሚሰማችሁን ነገር ከእግዚአብሔር ጋር ተናገሩ፣ ከምስጋና ጀምራችሁ እና ጸሎት በዚህ መንገድ መንፈስ ነቅቶ መሆናለበት። ጸሎት ይወላችሁ ፊት ያበራል። ሙሴ አርባ ቀን በተራራ ላይ በጸሎት ከቆየ በኋላ ሲወርድ ፊቱ ያብልጨልጭ ነበረ ይላል። ያ ፊት በልብስ መሸፈን ነበረበት። ህዝቡ ሁሉ እየደነገጠ ነበረ ሙሴን ሲመለክት። ያ ምንድን ነው? ጭንቀታም ፊት የሚበራው በጸሎት ነው። አንድ ሰው ልንገራችሁ፣ ጸልዮ ከቤቱ ከወጣ ፊቱ ተጨማ ተጨራምቶ አይታይም ታውቃላችሁ? ፊታችን ተኮሳትሮ ቀኑ ቀፎ ጠቆሮ ፊታችን የሆነ ነገር መስለን የምንወጣው ስለማንጸል፣ ተነስተን ከእንቅልፋችን ዝም ብለን እንደ ዝም ለተለምዶ አቡነ ዘበሰማያት እንሂድና ጥርሳችንን በሮሽ ፊታችን ታጥበን ምንቀምሰውን ቀምሰን ወይም በራፋችን ስንወጣ ነው ይሄ የሚሆነው። ይውላችሁ የመናፈስት ዓለም አይደለም። መንፈስን በመንፈሳችን ካልተዋጋ ነው በኢየሱስ ክርስቶስም በሕያው እግዚአብሔር ስም ካልተዋጋ ነው እና መለኮታዊ ከለላ ውስጥ ካልገባም በስተቀር ያኛው መንፈስ ደግሞ እኛን ይዋጋናል። ስለዚህ ምን መሆን እንጀምራለን? ጠዋት ስንነሳ የጭንቀት መናፍስት ይከቡናል። ነገሮች የተወሳሰቡ ነገሮች ፊት ለፊታችን እየመጡ ይለብሹናል ማለት ያልተስተካከሉ ነገሮችን ማየት እንጀምራለን። ከባብ ጋር የተገናኙት ባልና ሚስቶቹ ሔዋንና አዳም ምንድን የሆኑት ራቆታቸው መሆናቸውን ያወቁታል። በቃ ልክ የኛው መንፈስ መንፈሳችን በጸሎት ኃይል ካልተደገፈ ከዚህኛው ከባቡ መንፈስ ጋር ነው የምንገናኘው። ዓለም በሱ ነው የተሞላቸው። ስለዚህ ራቆታችንን ያሳየናል። እንዲህ ኮጎሎ፣ እንዲህ ያለ የለም ማልቋል፣ እንደዚህ ነው ምናምን እያሉ ውስጣችንን በሰላም እጦት ውስጣችንን ይረብሸዋልና፣ የጸልዩ ያደሩ ፊታቸው በርተው ሲመጡ፣ ሳይጸልዩ የወጡ ከቤት ፊታቸው ጥቁሮ ነው የሚታዩትና ያልጸልዩ ሰዎች በፊታቸው ነው የሚታወቁት። እና የሚጸልዩ ሰዎች ቤታቸው ውስጥ እግዚአብሔር ነግተውት የሚወጡ የብርሃኑ ትኩሳት ሞቀውት የሚወጡ መሆን አለበት። በጣም በነገራችን ላይ ጌታችንን መውደዳችንን የምንገልጽበት ነው ጸሎት። ያው እግዚአብሔርን መውደዳችን የምናሳይበት መንገድ ነው። ሁሌ ሰው ከሚወደው ጋር ጊዜ ያሳልፋል። እግዚአብሔር ስለምንወደው ስለምናፈቅረው ነው ጊዜ ከእሱ ጋር የምናሳልፈው እና ለእሱ ያለንን ቦታ የምንገልጽበት ነው ጸሎት። በትክክል ቦታ አለን ወይ ስፍራ አለን ወይ እንወደዋለን ወይ ለሚለው ጥያቄያችን መልስ የምንሰጥበት ነው ጸሎት እግዚአብሔር ልጅ እና ምንድን ነው አንድ በግብፃውያን መጽሐፍ ላይ ያነበብኩት መነኩሴ ናቸው እና ጸሎት በጣም ነው የሚወዱት ከእግዚአብሔር ጋር አንድ ስድስት ሰዓት ያክል ይጸልያሉ ሌሊት ጸልየው በኋላ መለስ ብለው ወደ ማዕዳቸው ሊቀመጡ ሲሉ ብድግ ልቡና ተመልሰው መጣ መጣው ብለው ተመልሰው ሄደው ጸልያሉ። እና ምንድን ነው ብሎ ጌታችን ተገለጠላቸው። ፀሌ እኮ ነበረ ብዙ ሰዓት ጸል ያል እንዴት ነው ማዕድ ልትቀመጥ ስትል ተመልሰ የምትመጣ? ሲ ላይ ናፈከኝ ናፈከኝ አላቸው አሉት እና ባረካቸውና ሄደ። ይለ የሚወዱትን የሚያፈቅሩትን መፈለግ ይኮ ኖርማል ነገርኩም። እግዚአብሔር የሚወዱትን ሰዎች የሚያፈቅሩትን ሰዎች የሚጠሙትን ሰዎች የሚፈልጉትን ሰዎች መባረኩ ምንም አይገርም። እና ጸሎት ስንጸልይ ወይም የጸሎትን ነገር ስናስብ የምንወደው መሆናችን ምንገልጽበት የፍቅራችን መገለጫ ጭምር ነው እንጂ ዝም ብለን የምናደርገው ስነስርዓት አይደለም። እና በዚህ የፍቅር መግለጫ ውስጥ ደግሞ ተቀብለን የምንመጣው ነገር አለ። ከእሱ እግዚአብሔር ማለት በረከት ማለት ነው፣ ብልጥግና ማለት ነው እና የሆነ ዘግነን ምንመጣው ይዘን ምንመጣው ተቀብለን ምንመጣው አለ። ሰላምን ይሰጠናል። አይምሮን የሚያረጋጋ ሰው ልብ ታቃላችሁ፣ ልቡ መለኮት ካልነካው በስተቀል ሊረጋ አይችልም። የሰው ልጅ ልብና የጥብርያዶስ ባሕር አንድ አይነት ነው። የጣና ሐይቅ አንድ አይነት ነው። ቀን ቀን ጸጥ ይላል። ጠዋት ጠዋት እጅግ ያምራል። አጠገቡ ፎቶ ብትነሱ ተቀምጣችሁ ስታዩት ብትሉ አይጠገብም። ከሰዓት በኋላ የነፋስ አቅጣጫ ሲቀያየር ግን ያ ውሃ ማዕበል ይሆናል ማለት ነው። በአንድ ጊዜ እየተነሳ መርከቦችን ይመታል፣ ጀልባዎችን ያስጨንቃል። ልባችን ልክ እንደዚህ ነው። የሆነ ጊዜ ጸጥ ይላል፣ የሆነ ቀን ደግሞ ማዕበል ይሆናል። ማን ይቋቋመው ማዕበል? ስለዚህ እግዚአብሔር ልጆች ለራሳችን በውስጣችን ለሚነሳብን ማዕበል ማረጋገው ጸሎት ነው። እግዚአብሔር ጸሎትም ላይ አድርጎ ሰጥቶናል። ልባችንንም ጭምር ማዕበሉን የሚያረጋጋ ነው የሚሰራው ነውና የውስጥን ሰላም አይምሮን የሚያልፍ ሰላም ይላል ሐዋርያው ጳውሎስ። አይምሮን የሚያልፍ ሰላም ይሰጠናል። አይምሮን የሚያልፍ ማለት ሰው ልጅ አይምሮ ሊቆጣጠረው ብቻውን አይችልም። ልቡን ተው ሊለው ብቻውን አይችልም። ግን ይሄ የመለኮት ሰላም ከጸለይም በኋላ የምንቀበለው አይምሯችን ጭምር ተው ይለዋል፣ ይረጋጋል። እመን እመን ተው ይላል፣ ይረጋጋል። እና ያው የጌታችን ኢየሱስ ክርስቶስ ገሌላ ባህር ላይ ማዕበል በተነሳ ጊዜ እንዳደረገው ነው የሚሆነው ስንጸልይ ያው ቃል አይደል ያው ያው ቃል እግዚአብሔር ቃል እግዚአብሔር መንፈስ እግዚአብሔር ስራ አይደል እኛ ውስጥ የሚገባው ልክ በዛ ባህር ላይ በዛ ጀልባ ላይ የተሳፈረው ጌታ ተኝቶ ነበረ በኋላ ከነቃ በኋላ ነፋስና ማዕበሉን ገሰጸው ጸጥም አለ በኋላ ይሄ ማን ነው ነፋሳት የሚታዘዙለት ብሎ ተገረሙበት እሱ ጌታ ልባችን ውስጥ የሚገባው ስንጸልይ ስለዚህ ምን ያደርገዋል ያረጋጋዋል ነፋሳችን ማዕበላችንን ምን ለመናገር ሰው ከራሱ ጋር ሰላም ከሆነ እኮ ህይወት ሰላም ናት። ውጭ ያለው ነገር ከውስጣችን ከራሳችን ውጭ ያለው ዓለም እኮ እኛ እንደምናስበው የሚያስፈራ አይደለም። እንደውም ሮጠ የምናመልጠው በማስተዋል ምንተርፍበት ዓለም ይሄኛው ዓለም ግን የውስጣችን ዓለም ግን ከባድ ነውና ምንጸልየው ለራሳችን በራሳችን ውስጥ ሰላም እንዲገባ ያደርጋል። ምንቀበለው ምናፍሰው በረከታል። እውነት ለመናገር እግዚአብሔር ልጆች ጸሎትን ስትለምዱ ታድላቸዋል። ጸሎት ሲለመድ ሰውነት ጸሎትን ሲለምድ መንፈስ ሲለምድ፣ ስጋ ስርዓት ይዛል። በጣም ስርዓት ይዛል። ስጋ ረባሽ ልጅ ማለት ነው። በሽተኛ ልጅ፣ የሚጩሁ ልጅ ማለት ነው። እኛ ስጋ አዋቂ ይፈልጋል። ያም ያው እግዚአብሔር መንፈስ ነው። ያህን መንፈስ ደግሞ በጸሎት ኃይል ነው የምንቀበለው፣ እንዲሰራ የምናደርገው። ምና እግዚአብሔር ልጆች ስንጸልይ ከእንቅልፍ መንፈስ ወተን ከመጋደም ወተን ከማንቀላፋት ወተን፣ ጸሎትን ደግሞ የተለየ ነገር አድርገን ከማየት በቃ ከባድ ስራ አድርገን ከማየት ወተን ጠንካራውን ቆም አለብን። አንዳንድ ሰዎች ብዝለት የሌላቸው ሰዎች አጋንንት አለብኝ ብለው ያምናሉ። አጋንንት አለብኝ ብለው ስለሚያምኑ ስንፍናቸው ላይ እርምጃ ይወስዱ በቃ ዩስታክ ስጋቸው ውስጥ ያለ መጸለይ ስሜት ሲሰማቸው አጋንንት ነው የስሜት እንዲሰማ የሚያደርገው ብሎ ስለሚያምኑ ሀላፊነቱን አይወስዱም መታረም አይፈልጉም ሁ ሰይጣን አለብኝ አጋንንት አለብኝ ጸበል ብሄድ ይሻለኛል ይላሉ ስንፍና በጸበል አይለቅም ስንፍና በአቋም ስንፍና በውሳኔ ነው የሚለቁ እግዚአብሔር ልጆች አጋንንት አለብኝ ብሎ ማመን ለምንድን ነው ምንድን ነው የሚያደርገው እንደሱ ብሎ ማመን መንፈስ ቅዱስ አለብኝ ብለን ለምን አናምን ምክንያቱም የሚያምኑ እግዚአብሔር መንፈስ ተቀብለናል ጠጥተነዋል ከቅዱስ ቅባት ተቀብተናል፣ ከእግዚአብሔር ተወልደናል። ይሄ ምን ለምድ ነው የሚረሳ? አጋንንትኛ ጋር ለምን ይኖራል? አጥፍተን ይሆናል፣ ተሳስተን ይሆናል፣ የሆነ ቦታ ደርሰን ይሆናል። አዲስ ነገር አለ፣ ምን እንመለሳለን። አጋንንትን ጋር ያድራል ብሎ ማመን ግን አደገኛ እምነት ነው። የሴጣን መጫሾ ነው የሚያደርገን። መንፈስ ቅዱስ እኔ ውስጥ አለ፣ ይረዳኛል፣ ያግዘኛል ማለት ሲገባል እንዴ ጠላት ቤት ውስጥ ይተኛል ብለው ልጆቻችሁ ቢያስቡ ምን ትላላችሁ እናንተ ቤት ውስጥ የምራችሁት የምትኖሩበት ቤት ውስጥ እናንተም አባወራ ባልሆናችሁበት ቤት ውስጥ እዚህ ቤት አውሬ አለ እያሉ ልጆች ቢኖሩ ምንድነው የምትሉት ምንም ሳይኖር እናንተ በር መዝጋት ትችላላችሁ ትልልቆቹ አውሬ እንዳይገባ ሌባ እንዳይገባ ዝም ብለው የተነሱ ግን እዚህ ቤት ሌባ አለ እሱ ቤዝ ቤት እንትና ሊያውራ ያለ እያሉ ቢጮሆ ልጆቹ ጤነኛ አታደርጓቸው። መስለ መናገር እንደዚህ ኮኖ የምናስበው አጋንንትን ውስጥ አለ ብለን ስለምን መጸለይ አንፈልግም። በቃ ልጸልይ ስለ ያፋሽገኛል። ለምን አጋንንትን ውስጥ አለ መጸለይ ያቀተኛል፣ ያቀተኛል። ስንፍና ላይ እርምጃ መውሰድ ያስፈልጋል። እግዚአብሔር ልጆች፣ ሰዎች ነን፣ የክብር ፍጥረት ነን፣ የሰማይ ከዋክብት ነን፣ የመለኮት ባለ ተካፋዎች ነን። ወስኑ፣ ወስኑ፣ ወስኑ፣ አትቀልዱ። ድብወታችሁ ላይ ተነስቶ መጸለይ ያስፈልጋል። አጋንንት የኢየሱስን ስም ሰምቶ አጠገባችን በፍጹም ሊቆም አይችልም። ይህን ህግ እሱ ያውቃል። እኛን ያን ያልገባን የኢየሱስ ክርስቶስ የስሙ ኃይል፣ የአብ የስም ኃይል፣ የመንፈስ ቅዱስ የስም ኃይል ያልገባን እኛ አጋንንትማ ገብቶ ጥሎ ነው የሚሄደው። እና እንደዚህ አይነት ምክንያታዊነት ዳተኝነትን ማስወገድ ይገባል። በጸሎት ውስጥና ጸሎት ትልቅ ነገር ነው። የድል ጉዞ ነው የድል ጉዞ ነው። ራሳችንን ቻርጅ የምናደርግበት ነው። ይህ ኮምፒውተር፣ ይሄ ስልክ በጣም ውዱ ስልክ ሊሆን ይችላል እጃችን ላይ ያለው ቻርጅ ካላደረግ ነው ካልሰካ ነው፣ ግን ምንም በቃ ዝም ብሎ ተራቃ ነው ሊጠቀም አይችልም። ስንሰካ ነው በደንብ ቻርጅ ስንደረግ ነው በጸሎት ኃይል ስንሰካ ነው ስንበረታ ነው። እግዚአብሔር ልጆች ጠንካሮች ሆነ የምንቆመው። የሰማኑን በልባችን ይጻፍ። እግዚአብሔር ባርካችሁ። ብዙ ነገር እንደተማንበት ተስፋለን። ምን ተማራችሁ ጻፉልኝ፣ አነባለሁ ኮሜንታችሁን